ሰላም ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ሀባብ ነው። እንግዲህ ሀባብ የሚሰጣቸው ድንቅ ጠቀሜታዎች፣ የጤና ጠቀሜታዎች በምን ምንድን ናቸው የሚለውን በዚህ ቪዲዮ የምናይ ይሆናል ማለት ነው። ምን ያህል መጠነስ መመገብ ይኖርባቸዋል የሚለውን በስፋት የምናይ ይሆናል ማለት ነው። እንግዲህ ከዚ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችን ቆዩ። እሺ ተመልካቾች እንግዲህ ሀባብ በጣም ጣፋጭ ከመሆኑም በላይ ለጤናችን እጅግ በጣም ጠቃሚ የሆኑ በርካታ ንጥረ ነገሮችን ይዟል። ከ92 ፐርሰንት በላይ ይዋ በመሆኑ ሰውነታችንን በደንብ የሚያረካ ይሆናል ማለት ነው። እንግዲህ በመቀጠል ለዛሬም እንግዲህ ሀባብ የሚሰጣቸው አስር አስገራሚ የጤና ጥቅሞች ምን ምን ናቸው የሚለውን በቅደም ተከተል እንግዲህ የምናየው ይሆናል ማለት ነው። ከአንደኛውና ከመጀመሪያው ስንነሳ እንግዲህ አንደኛው ሀባብ ለሰውነታችን የሚሰጠው ጠቀሜታ የሰውነት ፈሳሽ ሚዛንን መጠበቁ ነው። ይህ ማለት እንግዲህ በውስጡ ያለው ከፍተኛ የውሃ መጠን በተለይም እንግዲህ በሞቃት የአየር ሁኔታ ሰውነታችን ከፈሳሽ ድርቀት ይከላከላል ሌላው እንግዲህ ፖታሲየም የመሳሰሉ ኤሌክትሮላይቶችን በመያዙ የጡንቻ መሻማቀቅን የሚከላከል ነው ማለት ነው ሌላኛውና ሁለተኛው የአባብ ጠቀሜታ እንግዲህ በአንቲ ኦክሲደንት የበለጸገ መሆኑ ላይኮፔን የተባለው ኃይለኛ አንቲ ኦክሲደንት የአባብ ቀይ ቀለም ምንጭ ሲሆን እንግዲህ ኢንፍላሜሽን በመቀነስ እንደ የልብ ህመምና ካንሰር ያሉ ስር የሰደዱ በሽታዎችን የሚከላከል ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ ሀባብ ቫይታሚን ሲን ስለያዘ በሽታ የመከላከል አቅምንም ያጠናክራል። እንዲሁም ቆዳን ጤናማ የሚያደርግ ይሆናል ማለት ነው። ወደ ሌላኛውና ወደ ሶስተኛው እንግዲህ የሀባብ ጠቀሜታ ስናልፉ እንግዲህ ሶስተኛው የልብ ጤናን መደገፉ ነው። እንግዲህ ላይኮፔን መጥፎ ኮሌስትሮልን እና የደም ግፊትን ለመቀነስ ይረዳል። ሌላው እንግዲህ ሲትሩሊን የተባለ አሚኖሲድ በውስጡ የያዘ ሲሆን ይህም እንግዲህ የደም ዝውውርን የሚያሻሽል ይሆናል እናም እንግዲህ የደም ቧንቧ ግትርነትን የሚቀንስ ይሆናል ማለት ነው። በዚህም እንግዲህ የልብ ጤናማነትን የሚጠብቅ ይሆናል ማለት ነው ሀባብ። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው የሀባብ ጠቀሜታ የምግብ መፈጨትን ያግዛል እንዲሁም የአንጀት ጤናንም ያሻሽላል ማለት ነው እንግዲህ ከፍተኛ ውሃና ፋይበር ስላለው የምግብ መፈጨትን ያግዛል እንዲሁም የሆድ ድርቀትን የሚከላከል ይሆናል ማለት ነው። ወደ አምስተኛው ስናልፍ እንግዲህ አምስተኛው የሀባብ ጠቀሜታ የጡንቻ ሕመምን መቀነሱ ነው። እንግዲህ በሀባብ ውስጥ ያለው ሲትሩሊን የጡንቻ ሕመምን ለመቀነስ እና ከአካል ብቃት እንቅስቃሴ በኋላ ሰውነት በፍጥነት እንዲያገግም ይረዳል ማለት ነው። ስለዚህም ከጡንቻ መም ጋር በተያያዘ ሀባብ ጥቅም የሚሰጥ ይሆናል ማለት ወደ ሌላኛው እና ወደ ስድስተኛው ስናልፍ እንግዲህ ስድስተኛው የሀባብ ጠቀሜታ ዝቅተኛ ካሎሪን እና ለክብደት ተስማሚ መሆኑ ነው። እንግዲህ አንድ ኩባያ ሀባብ ከ30 እስከ 50 ካሎሪን ብቻ ስላለው ለክብደት መቀነስ ጥሩ ፍራፍሬ ነው ማለት ነው። ሌላው እንግዲህ ወደ ሰባተኛው ስናልፍ ሰባተኛ ላይ የምናገኘው የሀባብ ጠቀሜታ እንግዲህ የቆዳና የፀጉር ጤናን የሚያበረታታ በመሆኑ ነው። እንግዲህ ቫይታሚን ኤ የቆዳ ጥገናን ያግዛል እናም የፀጉር ጤናማን ያደርጋል። እንግዲህ ቫይታሚን ኤን ደግሞ በሀባብ ውስጥ የሚገኝ ንጥረ ነገር በመሆኑ የቆዳ እና የጸጉር ጤናማ የሚያግዝ ይሆናል ማለት ነው። ሌላው እንግዲህ እንደ ቅድም እንደነገርኳችሁ እንግዲህ ሀይባብ በቫይታሚን ሲ የበለጸገ ነው። እንግዲህ ቫይታሚን ሲ የወጣት ቆዳ እንዲኖረን የሚያደርግና ኮላጅን ምርትን የሚረዳ ነው ማለት ነው። ስለዚህም ለቆዳ ጤናማነቱ ዋነኛ ምንጭ ነው ማለት ነው። ወደ ስምንተኛው ስናልፍ እንግዲህ ስምንተኛው ሀባብ የኩላሊት ስራን ሊያሻሽል ይችላል። እንግዲህ ተፈጥሯዊ ዳይሎቲክ በመሆን ኩላሊቶች ለመርዛማ ንጥረ ነገሮችን እንዲያስወግዱ ይረዳል። ስለዚህም ይህም አንዱ ሀባብ ለኩላሊት ጤና ወይም ደግሞ የኩላሊት ስራ በአግባቡ እንዲሄድ ያደርጋል ማለት ነው። ወደ ዘጠነኛው ስናልፍ እንግዲህ ዘጠነኛው የሀባብ ጠቀሜታ የአይን ጤናን መደገፉ ነው እንግዲህ ሀባብ በውስጡ ቤታ ካሮቲንና ቫይታሚን ይዟል። እንግዲህ ቤታ ካሮቲንና ቫይታሚን ን በመያዙ ከእድሜ ጋር ተያይዞ የሚመጣውን የማኩላር ዲጀነሬት የሚባለውን በሽታ የሚከላከል ይሆናል ማለት ነው። የመጨረሻው ና አስረኛው የሀባብ ጠቀሜታ እንግዲህ ኢንፍላሜሽንን ለመቀነስ ይረዳል። እንግዲህ እንደ ላይኮፒን ና ኩኩር ቢታሲን ያሉ ጸረ ባክቴሪያዎች ኦክሲዳንት ስትረስን ና እብጠትን ለመዋጋት ይረዳል ማለት ነው። እንግዲህ ከዚህም በተጨማሪ ከሀባብ ጋር ተያይዞ ሊታሰቡባቸው የሚገቡ ጉዳዮች አሉ። ከነዚህ ውስጥ እንግዲህ ለስኳር ወንተኞች መጠነኛ አወሳሰድ ይመከራል ማለት በአግባቡ በመጠኑ መሆን ይኖርበታል ማለት ነው። ምክንያቱም እንግዲህ ተፈጥሯዊ ስኳር ቢኖረውም ዝቅተኛ የጂአይ ጭነት ስላለው ይህንን በአግባቡ ልብ ልትሉ ይገባል ማለት ነው፣ በተለይም ለስኳር መምተኞች ማለት ነው። ሌላኛው እንግዲህ አለርጂ ነው። እንግዲህ አልፎ አልፎ ቢሆንም አንዳንድ ሰዎች ማሳከክ ወይም ደግሞ እብጠት ሊያጋጥማቸው ይችላል። ስለዚህም ይህንንም እንደዚህ አይነት ችግር ካጋጠማችሁ ሀባብን መመገብ አይኖርባችሁም ማለት ነው። እንግዲህ በአጠቃላይ መረጃ እንግዲህ ሀባብን ከመመገባችሁ በፊት እንደዚህ አይነት ችግር የሚኖርባችሁ ከሆነ ሐኪም መማከር አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች የሀባብ አስደናቂ የጤና ጠቀሜታዎች አስሩ እነዚህን ይመስላሉ፣ ከላይ ያነሳቸውን የሚመስሉ ይሆናል። እንግዲህ ከዚህ ጋር በተያያዘ ጥያቄ ካላችሁ